እግዚአብሔር አምላክ የተመሰገነ ይሁን። አዎ፣ ኢየሱስ ክርስቶስ ከውርደት ከሞት ያስመልጣል። አምላካችን ያለ እንደ እግዚአብሔር ያለ ማንም የለም። ወገኖች፣ የዛሬም የእግዚአብሔርን ቃል አብረን እንካፈላለን። የመልእክት ርዕስ ከስሞች ሁሉ በላይ ስም ያለው ይላል። ከስሞች ሁሉ በላይ ስም ያለው ወገኖቼ በዓለም ላይ ብዙ የገነኑ ስሞች ብዙ በገነነው ስም የሚጠሩት የአክብሮት ስሞች ሁሉ አሉ። በምድር ላይ አንዳችም ከስሞች ሁሉ በላይ ስም ሊሆኑ አልቻሉም። ስለዚህ ከሁሉ በላይ ስም ያለው ኢየሱስ ክርስቶስ የኢየሱስ ክርስቶስ ስም ብቻ ነው፣ ከሁሉ በላይ ይህንን ስም የሰጠው እግዚአብሔር ራሱ ነው። ኢየሱስ ክርስቶስ የሚለውን ስም የሰጠው እራሱ እግዚአብሔር ነው። እንደ ጌታችን እንደ ኢየሱስ ክርስቶስ ያለ በሁሉ ላይ ሥልጣን ያለ ከስሞች ሁሉ በላይ ስም ያለው አዳኝና ጌታ የሆነ በዓለም ላይ የገነንና የከበረ ስም መጠሪያ ያለው ሁሉ ሳይንቲስቶች፣ አዋቂዎች የተማሩ ከፍ ያሉ አንቱ ተብሎ የተጠሩት ሁሉ አንዳች ስማቸው ማንንም አላዳነም። በፊልጵስዮስ ምዕራፍ ሁለት ቁጥር ስድስት እስከ ዘጠኝ እንዲህ ብሎ የእግዚአብሔር ቃል ያስተምረናል ኢየሱስ ኢየሱስም ኢየሱስ በአብ ዘንድ ያለውን ክብሩን ትቶ በባሪያ መልክ ራሱን አዋርዶ እንደ ሰው ሰው እንደ ሰው ባዶ ራሱን ባዶ አድርጎ በመስቀል ሞት እንኳን የታዘዘ ሆነ ይላል። ቱት ከዚህም የተነሳ እግዚአብሔር ያለ ልክ ከፍ ከፍ አደረገ ከስሞች ሁሉም በላይ ስም ሰጠው ይላል። እግዚአብሔር ከስሞች ሁሉ በላይ ስም ሰጠው ይላል። አንደኛ ጌታ ኢየሱስ ክርስቶስ በአባቱ ዘንድ ያለው ክብሩን፣ ስልጣኑን ምንም እንደምንም አድርጎ እራስ ክብሩን ሁሉ በአባ አባቱ ዘንድ ያለውን ትቶ ለእኔና ለእናንተን ለማዳን በዘላለማዊ ፍቅር ለመውደድ ከሞት ሊያስመልጠን ከኩነኔ ሊያድነን ኢየሱስ ክርስቶስ ራሱን ክብሩን ትቶ ራሱን ባዶ የባሪያ መልክ በማርያም መልክ ራሱን አዋርዶ ይላል። ያንን ሁሉ ክብር ትቶ ራሱን አዋርዶ እንደ ሰው ራሱን ባዶ ምንም ስልጣን እንደሌለው ራሱን ተራ ሰው አድርጎ ወደዚች ምድር መጣ። በመስቀልም ሞት እንኳን የታዘዘ ሆነ ይላል። ትሁት ሀምብል የሆነው ኮምፓሽን ያለው የኢየሱስ ክርስቶስ ይሄ ሁሉ ውርደት፣ ይሄ ሁሉ ባዶነት፣ ይሄ ሁሉ ባሪነት እና ይሄ ሁሉ በሰማይ ያለውን ስልጣን የተወ ለእኔና ለእናንተ ያለው ፍቅር ግድ ስላለ ነው ወገኖቼ። እኔና እናንተን ከውርደት ያዳነ ከሞት ያስመለጠ ኢየሱስ ክርስቶስ በመስቀል ሞት በመታዘዙ ነው። ይህንን ስላደረገ እግዚአብሔር በመጨረሻ ግን ያለ ልክ ከፍ ከፍ አደረገ ብላ አከበረ። ብዙዎችን ስላዳነ አዳኝ፣ ብዙዎችን ስለዋጃ እራሱን ሰውቶ ራሱን ባዶ አድርጎ ተዋርዶ ሌሎችን ለማክበር ሌሎችን ለማዳን ስለከፈለው ዋጋ እግዚአብሔር ከበዚህ ምክንያት የተነሳ ያለ ከፍ ያለ ልክ ከፍ ከፍ አደረገ ከስሞችም ሁሉ በላይ ስም ሰጠው ይላል። እግዚአብሔር አምላክ የተመሰገነ ይሁን። ከስሞች ሁሉ በላይ ስም ያለው ኢየሱስ ክርስቶስ ብቻ ነው። በሉቃስ በሉቃስ አንድ ቁጥር ሰላሳ አምስት የእግዚአብሔር ቃል ደግሞ እንዲህ ብሎ ይመክረናል መልአኩም መጥቶ ለማርያም ሲናገር እንዲህ አላት በኃይል በኃይልና በመንፈስ በመንፈስ ቅዱስና በኃይል የሚወለድ እርሱ የእግዚአብሔር ልጅ ይባላል አላት ይላል። ከማርያም የተወለደ ኢየሱስ ክርስቶስ የተወለደውን በመንፈስ ቅዱስ ኃይል መንፈስ ቅዱስ ይጸለልሻል ተብሎ የተባለው በመንፈስ ቅዱስ ኃይል የተወለደው ያ ኢየሱስ ክርስቶስ የተወለደ የእግዚአብሔር ልጅ ይባላል ተብሎ እንተነገራት እግዚአብሔር አምላክ የተመሰገነ ይሁን። የእግዚአብሔር ልጅ አዳኙ ኢየሱስ ክርስቶስ ለእኔና ለእናንተ የከፈለውን ዋጋ ከስሞች ሁሉ በላይ ስም ያለው እርሱ ብቻ ስሙ ያድናል። የኢየሱስ ክርስቶስ ስሙ ያድናል። በዕብራይስጥ እንዲህ ብሎ ይናገረ ሽሙሁ መሽያ ይላል። ሽሙሁ መሽያ ማለት የኢየሱስ ክርስቶስ ስም ስሙ አዳኝ ነው ማለት ነው። የኢየሱስ ክርስቶስ ብቻ ነው ማዳን የሚችለው ከስሞች ሁሉ በላይ። የማንም ስም አደም፣ የሃይማኖተኞች ስም የጻድቃኖች ስም አያድኑም። የሚያድነው የኢየሱስ ክርስቶስ ስም ነው። ሽሙሁ መሽያ፣ አዳኝ የኢየሱስ ክርስቶስ ስም ብቻ ነው። የኢየሱስ ክርስቶስ የሚያድነው ከተለያየ ነገር ሊያድነው ኢየሱስ ክርስቶስ የሚመስለው አምላክ የለም። ኢየሱስ ክርስቶስ የሚያድነው ከዘላለም የዘላለምን ሕይወት የሚሰጠን ከዘላለም ሞት የሚያድን እርሱ ብቻ ነው። እግዚአብሔር አምላክ የተመሰገነ ይሁን። በዮሐንስ ምዕራፍ 3 ቁጥር 16 እንዲህ ብሎ ይናገራል። በኢየሱስ የሚያምን ሁሉ በዚህ ጌታ ስም በናዝሬቱ በኢየሱስ ክርስቶስ ስም በእግዚአብሔር ልጅ እርሱ ጌታ እንደሆነ በእርሱ ብቻ መዳን እንደሆነ በስሙ ለሚያምኑ ሁሉ የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንደኛ ልጁን ኢየሱስን ክርስቶስ መስዋዕት አደረገ። እንዲሁ ኢየሱስ ክርስቶስ እስኪሰጥ ድረስ ዓለሙን ወይም የሰውን ዘር ሁሉ እንዲሁ ያለ ምክንያት በአጋፔ ፍቅር ወዷልና ብሎ ይናገራል። እግዚአብሔር አምላክ የተመሰገነ እንዲሁ የሚወድ እንዲሁ ወዶ የሚያድን ሕይወቱን ሰጥቶ በሕይወት የሚያኖር እንደ ኢየሱስ ክርስቶስ ያለ ማንም የለም። እግዚአብሔር አምላክ የተመሰገነ። የዳንበት ዋጋችን እጅግ ታላቅ ነው፣ ከንቱ አይደለም። አንዳንድ ጊዜ ሰዎች ኢየሱስ ያድናል ብለን ስንነግር፣ ኦ የሚያድነኝ ሌላ አምላክ አለኝ፣ በዚህ በዚህ በኩል ይድናለሁ፣ በጽድቄ በሰራው ስራ ያድናለሁ፣ ሌላ ሌላ ያድናል፣ መላእክቶች ያድናሉ ብሎ ይናገራል። የመላእክቶች ስም ያድናሉ ተብሎ አልተጻፈም። ሃይማኖት ያድናል ተብሎ አልተጻፈም። የሚያድን ሌላ መንገድ ወይም ሌላ ምርጫ የለም። የሚያድነው የኢየሱስ ክርስቶስ ስም ብቻ ነው። እግዚአብሔር አምላክ የተመሰገነ ይሁን። የሚያጸድቅም የሚያድንም ለዘላለም ከእርሱ ጋር ሊያኖርን ወደ መንግስቱ ሊያቀርበን የሚችል መንገዱም፣ እውነቱም ሕይወትም የሆነው ኢየሱስ ክርስቶስ ብቻ ነው። እግዚአብሔር አምላክ የተመሰገነ ይሁን። የኢየሱስ ስም ወይም ኢየሱስ ስም ወይም ኢየሱስ ያሹዋ ይላል ኢየሱስ ክርስቶስ ያሹዋ ወይም የኢየሱስ ክርስቶስ የልጅነትን የኢየሱስን ክርስቶስን ስም ይገልጻል። ያሹዋ ወይም ደግሞ ያሁዌ ያሁዌ እግዚአብሔር አዳኝ ማለት እንደማለት ነው። አዳኝ፣ የሚያድነው የእስራኤል አዳኝ ያሹዋ መሲያ ወይም ያሁዌ ይላል። ያሁዌ የእግዚአብሔር አዳኝ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ኃጣተህ እግዚአብሔር የሚያድነን ኢየሱስ ክርስቶስ የሚያድነን፣ ከኃጢአት ያድነናል፣ ከኩነኔ ያድነናል፣ ከፍርድ ያድነናል፣ ከዘላለም ሞት ያድነናል። ከጠላት ከሰይጣን ከጨካኙ ጠላታችን ከሰይጣን ሊያድን ይችላል። ከደዌና ከተለያዩ መከራዎችና ፈተናዎች የሚያድነው የኢየሱስ ክርስቶስ ስም ብቻ ነው። ታላቅ ስም የምንመካበት፣ የምንጠራው ታላቅ ስም፣ አጋንንት የሚንቀጠቀጡለት፣ ጉልበቶች ሁሉ የሚንበረከኩለት፣ ከስሞች ሁሉ በላይ ስም ያለው የኢየሱስ ክርስቶስ ስም ብቻ ነው። እግዚአብሔር አምላክ የተመሰገነ ስለዚህ ስም ስለዚህ ደዌውን መከራን ሁሉ ከተለያየው ነገር የሚያድነው የእርሱ ስም ብቻ ነው። እግዚአብሔር አምላክ የተመሰገነው ነው። ከዚህ ስም ሌላ ወይም ሌላ ወይም ከዚህ ስም ሌላ ገብርኤል ወይም ሚካኤል ወይም ሃይማኖት አያድንም። የሚያድነው አንደኛው ልጁ ኢየሱስ ክርስቶስ የእግዚአብሔር ልጅ ከማርያም የተወለደ ለዓለም ሁሉ ቤዛ የሆነ ሰዎችን ሁሉ ዓለምን ሁሉ የሰው ዘር በሙሉ ሊያድን የሚችል ወደ እግዚአብሔር መንግስት ሊያስገባ የሚችል ብቸኛ መንገድ ኢየሱስ ክርስቶስ ብቻ ነው። ሌላ መንገድ የለም። አቋራጭ የለም። የሚድንበት በኢየሱስ ክርስቶስ ስም አምነን ጌታን እንደ ግላ ዳኛ ተቀብለን በእርሱ አምነን ወደ እርሱ ስንመጣ የእግዚአብሔር ልጆች የመሆን እንደገና የመጽደቅ የዘላለምን ህይወት ከእግዚአብሔር ጋር የመኖር እድል ይኖረናል። እግዚአብሔር አምላክ የተመሰገነ ጌታ ኢየሱስን ክርስቶስን ተቀበሉ ብለን ሰዎችን ብንነግር አናስገድድም። የሚያድነው እግዚአብሔር ነው። የመጨረሻው ግን የተከተሉበት ሰዎች እምብ ብሎ የተከተሉበትን የሚደርሱበትን እራሳቸው በመጨረሻ ቀን፣ የፍርድ ቀን በጌታ ፊት ይቀርባሉ። ነገር ስለዚህ ጌታን ባለመተው ጌታን ሪጀክት ስላደረጉ ጌታ ኢየሱስን ስለተው የዘላለምን መንግስት የሚወርሱበት ሌላ ምርጫ የላቸውም። ኢየሱስ ያዋጣል። የሚያድን ስም ከስሞች ሁሉ በላይ ስም ያለው ኢየሱስ ክርስቶስ ብቻ ነው። እግዚአብሔር አምላክ የተመሰገነ ይሁን። እንዴት መዳን እንደምንችለውም ደግሞ መዳን የሚገባንን መንገድ እንዴት መዳን እንደምንችል የእግዚአብሔር ቃል ደግሞ ይመክረናል። በሮሜ ምዕራፍ 10 ቁጥር 9 እስከ 10 እንዲህ ብሎ ይመክረናል። ኢየሱስ ክርስቶስ ጌታ ጌታ እንደሆነ ኢየሱስ ክርስቶስ ጌታ እንደሆነ በአፊ ብትመሰክር እግዚአብሔር ከሙታንም እንዳስነሳ በልብህ ብታምን ትድናሌ ይላል። ስለዚህ ጌታ ኢየሱስ ጌታ ኢየሱስ ክርስቶስ ጌታዬና አምላኬ ብለህ በአፊ ብትመሰክር እንደገና እግዚአብሔርም ከሙታን እንዳስነሳ ስለኔ ሞቶ በሕይወት ሊያኖረን ስለኔ ሞቶ እንደተነሳ ብታምን በልብህ ብታምን እግዚአብሔርም እንዳስነሳ ብታምን ትድናለህ፣ ብሎ እግዚአብሔር ቃል ይመክረናል። ሰው በልቡ አምኖ ይጸድቃል ይላል። ጽድቅም በእምነት ነው የሚገኘው፣ ሕይወትም የሚገኘው በእርሱ በማመን ነው። ስለዚህ የምንሰራው ሥራ በምድር ላይ አንዳችም ጽድቅ ሥራችን የእግዚአብሔርን መንግሥት እንድንወርስ አያደርገንም። የሚያስወርሰን ግን የኢየሱስ ክርስቶስ ስም፣ በኢየሱስ ስም አምኔን በእርሱ ደም ተሸፍኔን ጽድቅ ካገኘን በኋላ በእግዚአብሔር ፊት የመቅረብ እድል አለን። በኢየሱስ ክርስቶስ በመስቀሉ ላይ በሰራልን ስራ በፊቱ መቅረብ እንችላለን። ጻድቃን ልጆቼ ተብሎ የጠራን በእርሱ በኢየሱስ ክርስቶስ ስም ነው። እግዚአብሔር አምላክ የተመሰገነው። በአፊም ብትመሰክር ይላል፣ በአፊም ብትመሰክር ትድናለ ይላል መስክር፣ ይላል እግዚአብሔር እንዳስነሳ፣ ከሞት እንዳስነሳ በፊት ብትመሰክር ትድናለ ብሎ ይናገራል። መዳን በዚህ ብቻ ነው። በሐዋርያ ሥራ ምዕራፍ አራት ቁጥር 12 የእግዚአብሔር ቃል ሲመክረን መዳን በሌላ በማንም የለም ይላል። የሚያድን ሌላ ስም የለም። የሚያድን ሌላ ሀያ ኃይል የለም የሚያድነ ብቸኛው ኢየሱስ ክርስቶስ ብቻ ነው ይላል። መዳን በሌላ የለም በምንም አይነት፣ በማንም አይድንም በማንም መዳን አንችልም። መዳን በእግዚአብሔር ፊት መቅረም አንችልም እና የሚገባ መዳን የሚገባንን ለሰዎች ሁሉ የተሰጠ የተሰጠው ከእግዚአብሔር የምንድንበትን ስጦታ አድርጎ እግዚአብሔር የሰጠን መዳን የሚገባ ሰዎች ሁሉ ይድኑበት ዘንድ እግዚአብሔር ስጦታ አድርጎ የሰጠው የሰጠው ስም ከሰማይ በታች ሌላ ስም የለም ይላል። የኢየሱስ ክርስቶስ ስም ብቻ ነው። እግዚአብሔር አምላክ የተመሰገነው እግዚአብሔርን ቃል የእግዚአብሔርን ቃል ልብ በሉ። ጆሮ ያለው ይስማ።